ነገ በሌሊት እሄዳለሁኝ። ገባክ እኮ ስልክ ስላላነሳችልኝ ነው። አሁንም አንተ ጋ ደውዬ መጀመሪያ እሷን ላገኛት ነበር የፈለኩት። ገብተዋል። አንዳንድ ነገር ለዋወራ ነበር ማለት ነው፣ ነገሮችን እዛ ደግሞ እሷ አውራት ራት በጠባ ያደርገ አሁን በዚህ ሰዓት ልዩ ሰዋችን ግላፋ ምንም እንደማይሰራ አርጋ ሰለች ምንም አትረዳም። ሳውራትም በቃ ምንድን ነው በቃ ከሰውም እየቆጠረች ያደለም ስለዚህ ኔ ምንም ላረጋት አልቸል ኒ አቤል እንኳን እያስረዳ እሱንም መረዳት አእንድትረዳ ያደረጋት ነገር የአንተ ውሳኔ ገብተል አንተ ፊት እየሰጠት ነው። ለምንድ ፊት መሰጠጥ? እሷ ግዴታ ሁሉም ነገር መወሰን አለባት። አንዳንዴ ራስክ ውሳኔ ችግር የለውም። ምን በራሴ ወስኜ እሄዳለሁ ግን በቃ ነገ ላይ የሆነ ነገር እንዳይፈጠር ስለምፈራ ነው። እሷም በምትለኝ ነገር እሺ ያልኳት ያሉት ከዛ በፊት ታውቀኛለህ እኮ እኔ ለውሳኔ ችግር የለብኝም። ወስኜ ነው በራሴ ነገሮችም የማደርገው። ግን ደግሞ አሁን ላይ ከአንተ ካከል የምከራት እሷንም የምትሞክር እስኪ ማታ ደግሞ ገብቼ አጠገባዋ እያለሁ በፈለገችኝ ሰዓት እኔ ታይም በፈለገችው ሰዓት አጠገባዋ እያለሁ ተቀብ

ያለው በሰላም የተለያየ ነው። ቤተሰብ ኤፍሬም ግን ብዙ ሰዎች ግን አንድ አንድ የቀኑ ታስቀኝ ማለት ወሬ አይችልም። እዚ ትልኮ ታስቆኛላቸው ግን እመልላቸው ፈልጌ ነው። ኤፍሬም አሁ ትልቅ ጥፋት አጥፍቷል። ሆነን ለመናገር መመከር ካለበ ወይ ወንድም ሩታም ነበር መናገር ያለበ ማለት ነው። ተጠንቀቂ ስነ ስርዓት ያዥ አይባሉም፣ ወይም በቪዲዮ ጀርባ ሄዳ ስልክ እንኳን ካላነሳለ ቤት ድረስ መሄድ አለበ እኮ፣ አዲስ አበባ አይደለም አንተ ያለው። ስለዚህ እስከ ቤት ሄዳ መጠየቅ አለበ። እንደዚህ የማንም ወሬ አታዳምጪ፣ ለምን ትሰማለሽ? እንደዚህ አይደረግም ብሮታ ብላ ሄዳ ማማከር ነው እንጂ፣ እዚ ጋር ቪዲዮ ደቅና ጥንቃቄ አድርጊ። ስነ ስርዓት ያዥ እንደዚህ አቶኝ አይባሉም። ኤፍሬም ማለት ነው አይባልም እውነት እዚህ ያሬ ሩታ ጣላቶች ስንት ሰዎች ያሉ ምንም ሳታደርጓ ምንም አላጠፋቸው ዝም ብሎ የሚሰዱባት አለ። የምር ሴት ሆናችሁ ሴት ላይ እንደዚህ መጥፎ ቃላት የምትናገሩ ሰዎች ፈጣ ስራቸውን ይስጣቸው ነው የሚሉ ሌላ ምንም የሚላቸው ነገር የለም። ሴት ሆናችሁ ሴት ላይ እንደዚህ መጥፎ ቃል ስትወረወሩ አይደብራችሁም? እናንተ ነገ ምን አይ ልጅ እንደምትወልዱ ታውቃላችሁ። እንኳን አንቺ ባትወልጅ እኮ ልጅ በልጅ ይመጣል እኮ አይባሉ። እኔ ብዙ ሰው እያየው ነበርና በጣም የሚያስጠላው ቴምበሎቹ እንኳን አይታችሁ በጣም የሚዘገንን። ለምን ግን ሴት ልጅ ሆናችሁ እንደዚህ ስታደርጉ ግን? ኤፍሬም ግን ለሩታ ለጠላት እየሰጣ ነው። እኔ አንቲ ሂዳ ቤት ድረስ ሂዳ ትመክርም ካፈልግ እዚህ መታ ቪዲዮ ደቅና እንደዚህ ነው የምትመክረው። እሺ፣ ሰላም ብያለሁ። እንዲህ ቤተሰብ ሰላም ሰላም፣ ጤና ይስጠልኝ። ውድና የተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? ልኝ ደና ናችሁ? እኔ ደና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ፣ ለዚህ ቤት ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ትፈልጋለሁ። የኔ ውድ ቤተሰቦቼ፣ ተው ግን አበረታቱን፣ በእውነት አበረታቱኝ። ስወዳችሁ የኔ ውዶች ማለት ነው። እና ዛሬ ደግሞ በኤፍሬም ቤት ቪዲዮ ተለቆ ነበረ። ሁላችሁም አይታችኋል ብዬ አስባለሁ። አንዳንድ ኮሜንቶችም አይታችኋል። እና የብዙ ብዙ ነገር እንጃ። አንዴ አንዴ ኤፍሬም እኮ ልጅነቱን አልጨረስም እኮ አንዳንዴ ማለት ነው። እና ኮሜንቶችን ስትገብታችሁ ስታዩ በጣም ብቻ ኮ ስድብ አስፈልግም። ሚከሩ እንደዛ አይባሉም፣ ይባላል እንጂ ኤፍሬምን አሰድቡ። በቃ ልዩነት አለ። በቃ ማንኛውም ኮ በንግግር ጥፋት ሊያጠፋ ይችላል። አ አጥፍቷል። በርግጥ ግን ሚከሩ እንጂ ስድብ ኮ አስፈልግም። ኤፍሬም ብዙ በኮሜንት ገብታችሁ እየሰደባችሁ አላችሁ። እውነት አንዳንድ ኮሜንቶች ገብታችሁ ስታዩ በጣም የምትገርሙ ግን ግን ሚከሩ ስድብ አይደለም። ሰውኮ እንደዚህ አይደረግም እንደዚህ አይደረግም ኤፍሬም ብላችሁ ሚከሩ እንጂ ዝም ብላችሁ ስድብ ምንድን ነው ስድብ? ስድብ በተለይ ሴት ልጆች ናቸው ነው የሚሰድቡ። ሌላ ምን ልላችሁ ፈልጌ ነው ኤፍሬም፣ አዎ ጥፋት አጥፍቷል፣ እኔም በጣም ተናጅበታለሁ። ግን ሄዶ ሩታ፣ እንደዚህ አይደረጉም፣ የማን ወሬ አትስሚ፣ እናንተ ደዳር ለመበጥበጥ ነው ሰው እየተነሳ፣ ይህ ያለፈ ታሪክ ነው፣ አንቺ እንዴት ነው የሰው ወሬ የሚሰሚ ብላ በድረስ ህዳ ነው ማማከር ያለበት እንጂ እዚህ ሚዲያ ላይ ወጣ እንዴት እንደዚህ ትናገራል? ስንት የሷ ጠላት አለ ሰው ሩታ የሚጠሉ ብዙ ሰው አለ፣ የምወዳ ሺ አሉ። ግን እንደዛ አይደረግም። ግን አርብሽ፣ እንግዲህ እውነቱን ነገር ተናግረዋል። እኔ ከልጅቷ ጋር በሰላም ነው የተለያየን፣ ተነጋግረን በሰላም ተለያየን። አሁን ይህ ሁሉ ለምን እንዳወጣች መጠየቅ አለብኝ ሽ ወደ አዲስ አበባ ትመጣ ብዬ ስጠይቀ ሮታ አትፈልግም ልጅቷ ወደ አዲስ አበባ እንዳትመጣ አትፈልግም እንግዲህ አንዳንዴ ለሮታ ተረዶ ማለት ነው ሴት ልጅ እርጉዝ ስትሆኗ ትነጫነጫለች እስከ ሁለት ወር ነው እስከ ሶስት ወር ነው አሉ አሉ ባሏን ድረስ እስከምጠላ ድረስ ትደርሳለች አሉ ሁሉም ሰው እርጉዝና አንድ አደለሙነን ለመናገር ስለዚህ እኔ ራሴ አርግሻ አላውቅም ሰው ስል ነው የሰማሁ። ሰው ሲያረግዝ አይቻሉም፣ በቃ እስከ ሶስት ወር እንግዲህ ቻለ አርበሽ ማለት ነው። ምንም እየሰማችልኝ አይደለም እኔ ምላት፣ እያዳመጠችኝ አይደለም። እኔ ልዩታ ጋር በሰላም ተለያየን። አሁን ለምን እንደዚህ እንዳደረገች ሁሉ ለምን ታወጣለች? ያለፈ ታሪክ ነው። እኔ ከልዩታ ጋር አልተገናኘውም በፍጹም ብሎ አሮሽ እንግዲህ ምለዋል። ከማሌ ሮታ እንዴት ነው? የማንም ሰው በኢንስታግራም በቴሌግራም ካላኩላት እንዴት ታምናለች? አሁን እኮ ሁሉም ሰው የእነሱን ትዳር ለመበጥበጥ አንዱ ሰላም ሲያገኙ አንዱ ይነሳል። ከዚህ በፊት እዚህ ካላችሁ ከነዳኒ ጋር በጣም ብዙ ነገር ውስጥ ገብቶ ነው እንግዲህ፣ ነገሮቹ እየተስተካከለ ማለት ነው። አሁን ዳኒ እና ጽጌ እግዚአብሔር ይመስገን ሁሉ ለየግል እየሰሩ ነው። እና እንደዚህ ነው በቃ ራሳችሁን ተከባብራችሁ ጓደኝነታችሁ በቪዲዮ ጀርባ ሆናችሁ እንደዚህ ሁላችሁም ላይ የብቻ እንደዚህ ሲተሰሩ በጣም ነው መጣምሩ ሆነ ለመናገር ማለት ነው። እና አሁን ምንድነው አንዱ ሲሻ አንዱ ውሽ አረፍ አሉ፣ በቃ ገቦ አረፍ አሉ ሲል አንዱ ይነሳል። ግን የሩታና የአርብሽን ትዳር ውስጥ ለምን ሰው ጣልቃ የሚገባው ግን እኔ ገረመኝ። ይሄ ነው ያለፈ ታሪክ አምጽታ ልጅቷን በሰላም ነው የተለያየን፣ ከነጽ ጋር አለው እኔን እንደተረደው በቃ ቤተሰብ ክያና ቡሩክ ናቸው። ልጅቷን አገፋፍተው እያመጡ ወደ ሚዲያ ማለት ነው። በአርብሽ እና በሮታ የነሱን ትዳር እየበጠበሽ ማፈመስ ትችላለሽ አላት። ማክሯዋት ነው ልጅቷን እያመጡ ሆነ ለመናገር፣ እንደዛ ነው ብዬን ያሰብኩ ማለት ነው። እሺ አርብሽ ከልጅቷ ጋር በሰላም ተለያየን ካለ አሁን ልጅቷ አሁን ያለፈ ታሪክ ዱባይ ሳይሄድ በፊት ያውረኛል ነበረ የቆየ ሜሴጅ የራሷን ጽፋ እንደ አርብሽ አድርጋ ጽፋ ሙከላከችም ትችላለች፣ ልጅቷ ማለት ነው ልክ አርብሽ እንደ ጻፈላት ያለፈ ታሪክ እሱ አድርጋ ወይም የበፊቱም በይስም ደብቃ አስቀምጣ ትሆን ትችላለች። ስለዚህ እሱ አርብሽ መስሎ አርብሽ አስመስላ ልትልክ ትችላለች። ወደ ሮታ ሮታ ልታምኗ ትችላለች። እና አሁን እኮ ሰው ካፍታ ካፋ ኮ የሰውን ትዳር ለመበጥበጥ እንጂ የሚያስታርቅ ሰው የለም፣ በአሁኑ ሰዓት እውነት የለም። ሰው እኮ አሁን አርብሽ መኪና አለ። ፌሚስ ማለት ምንድ ነው የምባለው? የቤት መኪና ነው። ምንድ ቤት አለ ቤታም በቅርብ የራሳቸው ቤት ይኖራቸዋል። መኪና አለ። አርብሽ እኮ ማንም ሴት ይፈልጋል። የዚያውኑ ሰው እኮ ገንዘብ ነው የሚፈልገው መኪና እና ገንዘብ ነው የሚፈልገው ሴቶች ማለት ነው። ስለዚህ አርብሽ ማንኛውን ሰው ይፈልጋል። ስለዚህ ሩታዬ፣ የማን ወሬ ባሰሚ፣ ባልሽን ጠንቀቅ አድርገሽ የትዳርሽን ብትመሪ፣ የማን ወሬ ባሰሚ፣ መልካም ነው ብዬ ስለዚህ የአሁኑ ሰው የእናንተን ትዳር ለመበጥበጥ የመጣ ሰው ነው እንጂ እውነት አርብሽ ከልጅቷ ጋር አውርቶ አይደለም። ልጅቷ ውሸት አድርጋ ልታሳምንሽ ትችላለች። አንቺ ሞ ደግሞ መሰማት የለብሽም ብዬ ነው ማምኖች፣ ትዳርሽን ጠብቂ ትኤ ከቤትሽ እንዳትወጪ፣ ማን ወሬ አትስሚ። አሁን እኮ ጤና ሰው የለም። እውነቱን ለመናገር አርብሽ ከልጅቷ ጋር ካልተገናኘ ካላወራ አውቃ የአርብሽን ስም ልታጠፋ ትችላለች። የሱን ስም ይዛ የሱን ስም እያጠፋች ለመፈማስ ነው ልጅቷ የመጣች ብዬ አሰብቀውን ላይ ማለት አርብሽ ምለዋል ከልጅቷ ጋር አልተገናኘውም፣ ያወራው አይደለም አለው በሰላም ነው፣ በዛ ሰዓት ተለያየን። አሁን ለምን ሁሉ እንዳወጣች መጠየቅ ፈልጋሉ። ኤፍሬምም ደግሞ ቆፍጣን በላ ልክ እንዳባወራ ሆና ፍታ ያንተና የእሷ ነገር ስለሆነ ማስተካከል አለበት። ስለዚህ ሩታ የምትፈልግ ነገር ካለ እኔ አለኝ፣ እኔም አዲስ አበባ ነኝ፣ እሷ ጋር አለኝ። የምትፈልግ ነገር ካለ እኔ እሷ ጋር ነኝ። አንተ ሄዳ ነገሮችን ማስተካከል አለበት። ሩታ እሺ ስትሉ ነው ነገሮች የምታስተካክሉ ማለት ነው። ሩታ ቢካለች፣ እንዴት ነው የምታስተካክሉ? ብቻ ከባድ ነው። ቤተሰብ ሩታ ላይ አሁን ባትፈርዱ ጥሩ ነው ብዬ አስባለሁ። ለምን ውርጉዝ ናት። በቃ የፈለገችውን ልታወራ ትችላለች፣ የፈለገችውን ልትናገር ትችላለች። አይፈርድበት ብሮቷ ላይ ባትናደዱ ጥሩ ነው። በቃ ውርጉዝ ናት። ውርጉዝ ስትሆና ሴት እንደዚህ ነው አሉ አለቅ። ስለዚህ ተረዱለት እና ልክ እንዳባወራ ቆፍተ እንበላ ስለ ፈር በጣም እኮ ነው የሚያስቀኝ እናንተ የህፃን ልጆች አይደላችሁም? ሁሌ መጨቃጨቅ አይደብራችሁም ወይ ምናምን እያለ ነበረ እና ኤፍሬም ትንሽ ንግግር ግን ብታስተካከል መልካም ነው። ጥሩ ጥሩ ምክሮቹም አሉ፣ ግን ትንሽ የሚደብረው ጠጠንቀቂ ሥነ ሥርዓት ያዥ አይባልም እንደዛ ማለት ነው። ስለዚህ ተረዳንትም ወርጉ ስትሆን ሴት ልጅ እንደዛ ነው አሉ ስለዚህ እንደዛ አይደረግም። ደግሞ ሚዲያ ላይ ቪዲዮ ደቅና ነው እንደዛ ብላ ስትናገር ነበረ ማለት ነው። ሄዳ ቤት ድረስ እኮ ስልክ ካላነሳለ መሄድ ነው። አረ እንደ አንተ አዲስ አበባ አይደለ ሄዳ መመከር ነው። የሰው ወሬ አትስሚ፣ እንደዚህ አታደርጊ። እናንተ እንትዳርሚበት በጡ ብዙ ሰዎች አለ። አንቺ እንዴት ለጠላት በር ትከፍታለ ትከፍታለሽ ብላ ሄዳ መመከር ነው እንጂ እንደዚህ ነው እንደዚህ ነው አይባልም። ኤፍሬም ካልበሰልከም ማለት ነው። ስለዚህ ንግግር ግን ብታስተካከል መልካም ነው። እንዴ እንደዛ አይባልም ነውር ነው ይባላል፣ አ እንደ ቤተሰብ። ስለዚህ ቪዲዮ ከተሞቻችሁ ላይ